የሰኔ ገድለ ክርስቶስ ሠምራ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ በማምን በሰኔ ወር የሚነበብ የሚጸለይ፣ የእናታችን የብጽዕት ክርስቶስ ሠምራን ገድልና ዜና ትሩፋቷን ለማንበብ እንጀምራለን። ልመናዋ አማላጅነቷ ለእኛ ይደረግልን ለዘላለሙ፣ አሜን። በዚህች እለት ሳኒታ ወይም ማግስት የመላእክት አለቃ ቅዱስ ሚካኤል በዓሉ በሚከበርበት ዕለት በኅዳር 12 ወይም በሰኔ 12 ቀን ወደ እናታችን ወደ ክርስቶስ ሠምራ ዘንድ መጣ። ከዚያም ሰማያዊ ጽዋና በሱ ስም የተቀረጸ ጽላት አምጥቶ ሰጣትና ለምን በእኔ ስም ቤተ ክርስቲያን አታሳንጭም ወይም አታሰሪም አላት። በዚህ ጊዜ በየት አካባቢ ቤተ ክርስቲያንህ ልሠራ ተወዳለህ አለችው። በዚች ጓንጉት በምትባል ደሴት ውስጥ ሥሪ አላት። በዚህ ጊዜ አቤቱን የአነስተኛ ባሪያ መጻተኛና ደካማ እንዲሁም ረዳት የሌለኝ ሴት ልጅ ስሆን እንዴት አድርጌ ቤተ ክርስቲያንህን ለመሥራት እችላለሁ አለችው። እግዚአብሔር ይረዳሻል እኔም ለሁል ጊዜ ካንቻልለይም አላት። ዳግመኛም እኒያ ያጠመቁሽ ቅዱሳን ከጥቂት ዓመታት በኋላም መምኔት ወይም የገዳም አስተዳዳሪ ተሆኛለሽ አሉሽን? ረሳሽውን? ያ ያሉሽ ጊዜው እነሆ ዛሬ ደረሰ። እነሆም አስቀድሞ እንደተነገረው የነገሥታት የመኳንንት ሴቶች ልጆች መጥተው ከአንቺ ጋራ ይቀመጣሉ፣ እነሱም ይረዱሻል አላት። ይህንም ባላት ጊዜ የደነገጠችና እኔ ኃጥትና ደካማ ሴት ስሆን እነዚህ ደናግል አደረ አደራ ለመቀበል ወይም ለማስተዳደር እንዴት እችላለሁ? አለች። እሱም ስለምን ችሎታ እያለሽ ችሎታ የለኝም ለምን ትያለሽ? ስለምንስ ሀጥእት ወይም ደካማ ሳቶኝ ሀጥእት ነኝ ትያለሽ? እግዚአብሔር መርጦ ባለሟል አድርጎሻልና አላት። እሷም እግዚአብሔር ፍቃዱ ይሁን። ነገር ግን ስለ ሥራው ያጸናኝና ለፍጻሜው የሚያበቃይ ዘንድ ወደ ፈጣሪ ጸልይልኝ አለችው። እንዲህም ብላ ከተማጸነች በኋላ ተስፋ ሰጥቷት በታላቅ ክብር ወደ ሰማይ አረገ። እሷም በባቷ እየተደነቀች ብቻዋን ቀረች። ከጥቂት ጊዜ በኋላ ነጫጭ በጎችና ሌሎች ብዙዎች ጻድያን ወይም ነጫጮች የሆኑ እርግቦች በራእይ ያየሻቸው በጎች አይምሰሉሽ የመላእክት አለቃ ቅዱስ ሚካኤልም መጥቶ ክርስቶስ ሠምራ እነዚህ በራይ እያየሻቸው በጎች አይምሰሉሽ ልጆችሽ ናቸው እንጂ ርግቦችም እንደዚሁ ልጆችሽ ናቸው። እነሆ ከእንግዲህ ስሙ ይስሐቅ የሚባል አንድ መነኩሴ ወደ አንቺ ይመጣልና በሰላም ተቀበይው። በልቡም ውስጥ ያለውን ሐዘን ይነግርሻል አላት። ይህንም ባላት ጊዜ በጣም ተደሰተች። ከሐዘኗ የሚያረጋጋትና የሚያጽናናት መነኩሴ ትፈልግ ነበርና። በማግስቱም የመላእክት አለቃ ቅዱስ ሚካኤል እንደነገራት ይሄው አባ ይስሐቅ የተባለ መነኩሴ ወደ እሷ መጣ። ወደ እሷም ቀርቦ ሰላም ላንቺውን፣ እንዴት አለሽ አላት። እርሷም የእግዚአብሔር ፍቅር ከአንተ ጋር ይሁን፣ ስለምን ነገር ወደ እኔ መታህል? አለችው። እርሱም ከሐዘኔና ከችግሬ የታረጋግኝና ታጽናኝ ዘንድ መጥቻለሁ አላት። እሷም እስኪ የመጣህበትንና በልብህ ውስጥ ያለውን ሐዘንና ችግርህን ግለጽልኝ አለችው። እሱም ነገሩን በመቀጠል የእግዚአብሔር ባለሟል ክርስቶስ ሠምራ ሆይ ስሚ ልንገርሽ። እናት አባቴ ምንምን ገንዘብ የሌላቸው ድሆች ናቸው። ያለ እኔም ልጅ አልነበራቸውም። እኔም እንኳ ከእናቴ ማኅፀን ከወጣው ጀምሮ ከሐዘን በስተቀር ደስታን አግኝቻ አላውቅም። ከጥቂት ዘመንም በኋላ እኔ የአስር ዓመት ልጅ ሆኜ ሳለሁ አባትና እናቴ ሞቱብኝ። ስለ አባቴና እናቴ መሞት መራራ ለቅሶን አለቀስኩ። ከዚህም በኋላ ግን ዕለተ ሞቴን አሰብኩና ከሩቅ አገር ሰው ከማይኖርበት ምድረ በዳ ደርሼ ትንሽ ዋሻ አገኘሁና በዚያች ዋሻ ራሴን በአጠገቧም የሚፈስ የውሃ ምንጭ ነበርና፣ እንግዲህ ይቺ ለዘላለም ማረፊያዬ ወይም መኖሪያዬ ትሆናለች ስላሰብ፣ ከዚያ ጀምሮ ከዚህች ቦታ አልወጣም፣ ስለ ኃጢአቴ እዚሁ ሳለቅስ እኖራለሁ በማለት ቁርጥ ሀሳብ አደረግኩ። ከጥቂት ጊዜ በኋላም ባለሁበት አካባቢ የሚገኘውን መሬት እየቆፈርኩ አትክልት መትከል ጀመር ከዚያም ጎመንና ሽንኩርት ወደ ገበያ እየወሰድኩ ሸጥና ፈጥኜ ወደ ባቴ መለስ ነበር። በእነዚህ አይነት ኑሮ ስኖር ወይም ስሰራ ለሰባት ዓመት ያህል ተቀመጥኩ። ከሰባት ዓመት በኋላ በአንደኛው ቀን የምሸጠውን ሸጬ ንገዛውን እገዛ ዘንድ የዳዊት መዝሙር እየደገምኩ ወደ ገበያ ስወጣ የድካምክን ፍሬ ወይም ውጤት ተመገብ ለአንተ መልካም ይሆንልሃል ሚስትህም እንዳማረ እንደሰመረ ወይን ተክል በቤተ አዳራሽ መካከል ትሆንልሃለች፣ ከሚለው ደረሱ። በእውነትም ለመነኩሴ ምግቡን ደክሞ ለማግኘት ይገባል አሉ። እንዲሁም እያልኩ ከገበያ ደረስኩና እንደ ልማዴ የሚሸጠውን ሸጥኩና የምገዛውን ገዛ። ከዚያም ፈትኜ ወደ ባቴ በምሄድበት ወይም በመመለስበት ጊዜ የዚያች የገበያ ሹም ወይም አስተዳዳሪ ይህን ሰው ከዚህ ገበያ ሳይለይ ሁልጊዜ ይዋለሁና፣ አገሩን ወይም አድራሻውንና ቤቱን ታውቃላችሁን? ሲል ዘበኞችን ጠየቃቸው። አገሩንም ቤቱንም ፈጽመን አናውቅም አሉት። በዚያን ጊዜ ሁለቱን ሰዎች ከኋላ ከኋላው እየሄዳችሁ የሚደርስበትን ወይም የሚሄድበትን አገርና የሚያድርበትን ቤት ተመልከቱ ሲል አዘዛቸው። እነሱም እንደታዘዙት እየሳቁ ከኋላ የተከተሉ! እኔ ግን የገበያ ሰው ወይም ገባይተኞች መስለውኝ ነበር። እነሱስ እኔን ነበር የፈለጉት። በምሄድበት ጊዜ ከኋላ ከኋላ ይሄዳሉ፣ በምቀመጥበትም ጊዜ እነዚያ ወንበዴዎች ይቀመጣሉ። እነዚህ ባለ ሁኔታ ከቤት የደረስኩና ፍጥረቱን ሁሉ የሚመገብ ጌታን አመሰገንኩት። ከዚያም ማሰሮዬን ወይም ምንቸቴን ጥጄ ጎመን ቀቅዬ በላ ዘንድ ስዘጋጅ እነዚያ ወንበዴዎች መጡ። ከዚህም በኋላ ከባ ያዙኝና እንደ ሌባ የፍጥኝ አሰሩኝ። ቀጥሎም አንተ አመፀኛ፣ ተንኮለኛ የራስ ባልሆነ መሬት እየተጠቀምክ በዚህ ቦታ በተድላ በደስታ ትኖራለህ እያሉ አንዱ ከፊቴ ሌላው ከኋላ የሆነው እየገፉ እያዳፉ ወስደው ገረፉት። የእግዚአብሔር ባለሟል ክርስቶስ ሠምራ ሆይ በዚያች ሰዓት የደረሰብኝ መከራና ስቃይ ምን ብዬ ልንገርሽ? በየአይነቱ ወይም በየመልኩ ዘርዝሮ ይናገሩት ዘንድ አይቻልምን። በዚህ ጊዜ ነፍሱ ከስጋው እንደተለየች የሙት በድን ሆነ። ወምበዴዎቹ ግን በድኔን እያገላበጡ ይስቁ ይሳለቁ ነበር። በዚያን ጊዜ መላእክት አለቃ ቅዱስ ሚካኤል የኋሊት ወይም የፍጥኝ ታስረህ ስለተገረፍከው ግርፋትና ስለደረሰብ ግፍ እግዚአብሔር እነዚህን ሰባት አክሊላት አዞልሃልና ንሳ ወይም እንካ ውሰድ ብሎ አምጥቶ ሰጠ። ይህንንም ባለን ጊዜ ፈጽሞ ደስ አለ። እነዚያ ወንበዴዎች ግን እንደ ዳታን እና ቤሮን። በዚህ ጊዜ የእነዚህን ወንበዴዎች አሟሟት በተመለከትኩ ጊዜ በጣም አዘ የመላእክት አለቃ ቅዱስ ሚካኤል አትዘን፣ ከዛሬ ጀምሮም ከዚህ ቦታ አትቀመጥ፣ ነገር ግን ጓንጉት ወደምትባል ደሴት ሂድ። ከዚያም የከበረችና የተመረጠች ክርስቶስ ሠምራ የምትባል ሴት ታገኛለህ። እሷም እንዳዘዘችህ አድርግ አለኝ። ስለዚህ መፍትሔ ወይም የምጽናናበትን መንገድ ትፈልግልኝ ዘንድ ወደ አንቺ መጣሁ አላት። እርሷም ወንድሜ ሆይ ወደ እኔ መምጣት መልካም ነው ብላ መልካም አቀባበል አደረገችለት። ዳግመኛም እንግዲህ በዚህ ቦታ ትንሽ ጎጆ ስራና በውስጧ ስለ ኃጢአትህ ስታዝን ወይም ስታለቅ ስኑር ለመነኩሴ ለብቻ ሆኖ መጸለይና ማዘን ተገቢው ነውና አለችው። እሱም እንዳዘዘችው አደረገ። እመናዋ አማላጅነቷ ከእኛ ጋር ይሆን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህም ትምጣ፣ ቃድህ በሰማይ እንደሆነች እንዲሁም በብድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤት ወደ ፈተናም አታግባን፣ በክፉ ሁሉ አድነን እንጂ፣ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለም አሜን። እመቤቴ የማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ፣ በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማሕፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና፣ ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት እንለምኝልን ኃጢአታችን ያስተስርይልን ዘንድ ለዘላለሙ አሜን።